አለያየት ባይኖር መተዋወቅ ጥሩ ነበር ይባላል እና ዛሬ ዛሬ ብቻ ሳይሆን ትናንትና ማሂ በጣም ነው ያሳዘነችኝ። እሷ ስትስቅ ስትጫወት ስትደሰት ነው የሚያምርባት፣ ግን አሁን አጣብቂኝ ሁኔታ ውስጥ ገብታለች። ድንገት የጀመረችው ነገር እንግዲህ አድጎ ብዙ ጊዜያቶችን ቆይቶ ብዙ ደረጃ ላይ ደርሶ ድንገት ደግሞ ያንን ነገር ልታጣው እንደሆነ ስታውቅ ወይም ደግሞ ልታጣው እንደሆነ እርግጠኛ ስትሆን እንግዲህ ከባድ ጭንቀት ውስጥ ገብታለች ማለት ነው። ከጭንቀትም በላይ እንግዲህ እስከ መታማም ደርሳለች። ብቻ በጣም ነው ያሳዘነችኝ። እሷ ብቻ ሳትሆን ሀሰንም እንግዲህ በሚያሳዝን ሁኔታ ውስጥ ሆኖ ሀይ ማለት ቅርታ ማሂን ለመሸኘት ከማሂ ለመለያየት እንግዲህ ጫፍ ደርሷል። በጣም ተጨንቋል። በጣም ተጠቧል። ብቻ ሁለቱም ያሉበት ሁኔታ ከባድ ነገር ነው። ጅማሯቸው እንደ ድንገት በትንሽ ነገር ነበረ። ግን ያ ጅማሯቸው ለአንድ ቀን ለሁለት ቀን ለአንድ ወር ለሁለት ለአስር ወር ለአስራ ሁለት ወር ለአንድ ዓመት ሆኖ እንግዲህ አብረው በጥሩ ጓደኝነት ቀጥለዋል ማለት ነው። እና ዛሬ ላይ ግን እንግዲህ ህይወት አጋጣሚዋ ብዙ ነው ማለት ስንሄድ ስንደርስባት ነው እንጂ የምናውቀው፣ አስቀድመን ተተንብዮ የልን ወይም ደግሞ እንደዚህ ነው እንደዛ ነው ተብሎ የምናውቀው ነገር የለም። ህይወት በመራችን መንገድ ነው የምንሄደው ና ከፊት ለፊታችን እንግዲህ ጥሩ የሆነም ጥሩ ያልሆነም ነገር ሊያጋጥመን ይችላል ማለት ነው። ና እኛ ዛሬ ነው እየኖርን የምንሄደው። ብቻ አስቸጋሪ አጣብቂኝ ሁኔታ ውስጥ ገብተዋል። ሀሰንም በጣም ነው የሚያሳዝነው፣ ማሂም በጣም ነው የምታሳዝነው። አይኗ እስኪ ቀላን ያለቀሰችው ና ምንድነው አጣብቂው ነገር ውስጥ የገቡት? ሀይሚስ እንደዚህ ይቅርታ፣ ሀይሚ ሀይሚልል ማሂልል ሀይሚ ነው ምለው እኔ ብዙ ጊዜ ማለት እኔ አላቅም ለምን እንደሆነ ሀይሚልል ማሂል አለው ማሂልል ደግሞ ሀይሚል አለው። ሁለቱ በጣም ስለሚዋደዱ ጓደኛ ማቾች ስለሆኑ ነው። ይቅርታ አድርጉልኝ ና እዚህ እንዳ ቀላቀልኩባችሁ። ሀይሚ ራሱ ስንት ድቧ ድንግጥ ይላል፣ ይህ ሁሉ ሰዓት እየጠሯት ና ምንላችሁ ፈልጌ ነው እስከ መታመም የደረሰችበት ሁኔታ ከሀሰን እንድትለያይ ግዴታ የሆነባት ነገር ምንድን ነው የሚለውን ነገር እንግዲህ አብረን ሀሳብ እንሰጥበታለን። በመጀመሪያ እንዴት ናችሁ ልኝ ውዴ ቻና ላይ ቤተሰቦች በያላችሁ በሰላማችሁ ብዝት ትርፍርፍ ይበል። ለእናንተ ትልቅ ቦታ አለኝ ትልቅ ክብር አለኝ። ላይክ ሼር እያደረጋችሁ ለምታበረታቱኝ ሰብስክራይብ ለምታደረጉኝ ሰዎች ኮሜንታችሁ በተለይ ለእኔ ትልቅ ብርታቴ ነው ጥርቅ ትልቅ ጥንካሬ ነውና በጣምነው በጣም ነው እምወዳችሁ ማከብራችሁ። በዚሁ አጋጣሚ ስለ እናንተ በቃ ከመግለጽ ወዶ አለልም። ሁሌም የፈለገውን ሰዓት የፈለገውን ደቂቃ ይፍጭ በቃ እናንተን ማመስገን ግዴታዬ ነው። በቃ ሁሌም አክብራችሁ ስለምትከታተሉኝ ስማችሁን እየጠራው እያንዳንዳችሁን ብናገር ደስ ባለ ነበር፣ ግን ብዙ ናችሁና በደፈናው በጣም አመሰግናለሁ ለምትከታተሉኝ ይላለው። እንግዲህ ማሂና ሀሰን እንግዲህ የአንድ ሀገር ልጆች ቢሆኑም ግን ደግሞ አዲስ አበባ ከመጡ በኋላ ሀሰንና ብሩክ ከዛ በኋላ ነው ማሂ ያው ቀደም አዲስ አበባ ስለምትኖር መግባባት የጀመሩት አንድ ላይ ጊዜ ማሳለፍ የጀመሩት። በተለይ ደግሞ ሶሻል ሚዲያው በደንብ አቀራርቧቸዋል። ይሄ ዩቲዩብ የሚባል እንትን በደንብ እንዲግባቡ እንዲቀራረቡ፣ ጥሩ ጊዜ እንዲያሳልፉ በጣም ይበልጥ ደግሞ ተቀራርበ በጣም ጓደኛ እንዲሆኑ አድርጓቸዋል ና በፊት እንዲሁም ከሀሰን የምታውቀው መጀመሪያ ሀሰንን ነው። በነገራችን ላይ ሀሰን ነው ያስተዋወቃቸው ከብሩኬ ጋር፣ ግን ከብሩኬ ጋር ነበረ ቅርበታቸው እንደሁም በጣም የበዛ ና በጣም የሚዋደዱ በጣም እንደ እህትና እንደ ወንድም የሚተያዩት በደንብ አብረው ቪዲዮ የሚሰሩት ምናምን የነበረው ና በኋላ ላይ ግን እንደምታዩት አራት ነበሩ። እነ ቤኪም አሉ ምናምን ቤኪ ያወጣ አገባ ነው የሚለው። ግን ብቻ ሀይሚ፣ ሀሰን፣ ብሩክ፣ ማሂ ነበሩና እንግዲህ ብሩክ ሀይሚን ይዞ ሲታጠፍ፣ እንትና ደግሞ እንደምታዩት እንግዲህ ከሀሰን ከማሂ ጋር ጥሩ ጊዜ እያሳለፈ ይገኛል። ብቻ ይበልጥ እንዲቀራረቡ ረዥም ጊዜያትን አብሮ እንዲያሳልፉ እንዲቆዩ ሆነዋልና ግን እንዳልኳችሁ አንዳንዴ በምንም ነገር ልትገናኙ ትችላላችሁ። በምንም ሁኔታ አብራችሁ ልትቀጥሉ ልትጀምሩ፣ የሆነ ነገር ልትጀምሩ ትችላላችሁ ና መጨረሻው ግን ማንም ምን እንደሆነ የሚያውቀው ታሪክ የለም። ዝም ብላችሁ ነው የምትጓዙት ና እነሱ ምንም ብሎ ነበር ሲሄዱ የነበረው። ይሄ ነገር ግን አድጎ በጣም ተልቆ በጣም ጓደኝነታቸው፣ ፍቅራቸው ጨምሮ፣ መተሳሰባቸው መፈላለጋቸው ጨምሮ እዚህ ደረጃ ላይ ደርሰዋል ና ድንገት እንግዲህ ማሂ እውነት ለመናገር እናቷን በጣም እንደምትወድ ታውቃላችሁ። ታውቃለች እሷም ትወዳታለች። እሷም ሁለቱም በጣም የተለያየ እኔ እንጃ በጣም እንደሚዋደዱ አይቻሉ። ያኔ የሰማው ስለ እናቷ እኔ የሆነ ጊዜ ልደቷን አክብር አላት ነበር። በነገራችን ላይ ኦርቶዶክስ ወይም ክርስቲያን ናት እናትዋ። እሷ ሙስሊም ናት እንደምታያት ማሂ ማለት ነው እና ሌላ ሀገር ነው የምትኖረው ዱባይ እንግዲህ እናትየዋ ከረዥም አመታት በኋላ ትንሽ ልጅውና ነው ጥላት የሄደችው ወይ ደግሞ ተታት የነበረው ነገራቶቿ አልመቻችላት አለ። እሷ ወደ ኢትዮጵያ መጣ ከእሷ ጋር መኖር ከእሷ ጋር ማየት ምናም ፈልጋ ነበር ግን እንዳልተሳካላት። አሁን ማሄ የግድ መሄድ እንዳለባት ና አብራት መሆን እንደምትች መሆን እንዳለባት ነው የተነገራት፣ ና ማሄ ደግሞ እናቷን በጣም ማየት ትፈልጋለች። እኔ በጣም አሳዘነችኝ። አንዳንዴ ውላችሁ ሴቶች የእውነት የነምላችሁ የእያንዳንዱ የሀይሚን የሄሉን አሁን በጣም ታዋቂ የሆኑ ሰዎችን ታሪክ ነው የምነግራችሁ። በቃ የእነዚህን ሰዎች ታሪክ ልንገራችሁ፣ ከጀርባቸው በጣም በቤተሰብ ብዙ አይነት ነገር አለ ብዙ ነገሮች አሉና፣ የማሂ ደግሞ እንደዚህ አይነት ነገር መፈጠሩ በጣም ነው ያስዘንጉትኝ። ማለት ሚዲያ ላይ ወጠው፣ አምሮባቸው፣ ዘንጠው፣ በቃ ደስተኛው ነው ስናያቸው፣ ምንም አይነት በህይወታቸው ላይ ምንም ጎዶሎ የሌለባቸው ይመስለናል፣ ግን የየራሱ በጣም ብዙ ጎደሎ ያለው በየጓዳው በየቤቱ ብዙ ነገሮች አሉና ማሄ በጣም ነው ያሳዘነችኝ። ያለ እናት ነው እንግዲህ ረዥሙን ጊዜ ስትገፋው የነበረውና ብቻ እናቷን ልታገኝ በመሆኑ ደስ ብሎኛል። እውነት ለመናገር እናትየዋም እሷን ፈልጋ ናፍቃት ነይሊ ልጄ ብላ አብራት ብትሆን ሁለቱም ደስተኛ እንደሚሆኑ አስባ አቅዳ መጥራቷ ትልቅ ነገር ነው፣ ደስ የሚል ነገር ነው። እሷም ከእናቷ ጋር እንግዲህ ለአመታት የናፈቃትን ጠረኗን የናፈቃትን ፍቅሯን ትሰጣታለች። በደንብ ጥሩ ጊዜ ያሳልፋሉ ብዬ አስባለሁ። እና ይሄ ሲሆን ግን እንግዲህ እዚጋ የጀመረችው ነገር አለ፣ የጀመረችው ጓደኝነት አለ፣ የጀመረችው የያዘችው። በእርግጥ ኢትዮጵያው መስራት ትችላለች። በራሷ ቻናል ተከፍቷል፣ እግዚአብሔር ይመስገን ሀይሚና ቡራ ከፍተውላታል። ሀሰንም እንደዛው እየሰራች ነው፣ መስራት ትችላለች። በሄደችበት ሀገር መስራት የምትችል መለወጥ የምትችል ሴት ናት። ምንም ችግር የለውም፣ ያ አያሳስብም። ሶሻል ሚዲያ ላይ ካሉ ሰዎች ጋር አትጠፋም፣ ትገኛለች ግን ሀሰን እዚህ ጋር በጣም ነው ያሳዘነኝ። ጓደኞቿ አሉ እነ ብሩክ አሉ እነ ሀይሚ ያሉ በጣም በቅርበት የሚያውቋት በተለይ ሀሰን ና ቡራ በጣም በቃ በጣም ቤስት ቤስት ቤስት ፍሬንዶቿ እንደሆኑ ነው የማውቀው። ና እነዚህ ልጆች ጥላ መሄድ በቃ ከበዳት፣ እዛ ደግሞ እናቷ እናፍቃለች። ብቻ በጣም ግራ መጋባት ስሜት ውስጥ ነው ሆና ያለችው ና እስከ መታመም ደርሳለች። ዛሬ ሀሰን በጣም እየተንከባከባት ነበር። የኔ ቆንጆ ፊቷ ቀልቶ እንደዚህ አልቅሳሳይ ትናንትና እኔ አላቅም። በጣም ነው ያሳዘነች። ስትቀብጥ ነው የሚያምርባት። በጣም በጣም ሴት ናት። በቃ ስትቀብጥም፣ ስትናደድም፣ ስትስቅም ሁሉ ነገርም የሚያምርባት። በቃ እኔ ማሄ በጣም ነው የምትመቸኝ። ማሄን እኔ የሆነ ጊዜ ብቻ ላቅያላቅም። እኔ በጣም መወዳት፣ በቃ ለሀይም ያላትን ቦታ ይቼ ነው። ከዛ በደንብ እየቀረብኳ ስለሷ ማየት የጀመርኩት ፎቶዎቿን፣ ቪዲዮቿን ማየት ምናምን የጀመርኩትና በጣም የምትለይ ልጅ ናት። ለማንኛውም ግን ህይወት እንግዲህ በዚህ መንገድ ነው። እኔ ከእናትሽ ተለይ አልልም ወይም ደግሞ ተለይተሽ ኑሪ አልልሽም፣ ግን የሰው ሀገር የሰው ነው ብዬ ማመን ሰው ነኝ እኔ። ባጭሩ አንቺ ያለሽበትን ሁኔታ እንደዚህ ነው እንደዛ ነው ብዬ ለመናገር ያው የሚያወራ ሰው ቀላል ሊሆን ይችላል። የሚኖረው ሰው ነው በተግባር የሚያልፈው የሚሄድው ሰው ነው ሊከብደው የሚችለውና፣ ሊከብድሽ ይችላል። ግን ቢያንስ የተወሰነ ጊዜ አብረሻት ቆይተሽ ወደ ሀገርሽ ተመልሰሽ ደስተኛ ሆነሽ ከምትወጃቸው ሰዎች ጓደኞች አሉ። በዙሪያሽ ብዙ ሰዎች አሉ ብዙ ጊዜያቶች አብረሽ ያሳለፈቻቸው ና ከእነሱ ጋር ባትለያየ ጥሩ ሕይወትን ኢትዮጵያ እንደ ኢትዮጵያ የምታገኙ አይኖርም ብዬ ነው ማስበው። እንደ ኔ የሰው ሀገር የሰው ነው። ስደት ስደት ነው። እናትሽም አልተመ አልመቻች ብሏት ነው ወደ ሀገሩ ያልመጣቸው አይደለ። እና አንቺም እዛ በጣም በቃ ሰው ሀገር ተመችቶሽ ደልቶች ትኖሪያለሽ ብዬ አላስብም። በእርግጥ ኢትዮጵያም እየደላሽ ነው ለማለትም ይከብዳል። ደልቶት ሙሉ በሙሉ መቶ በመቶ ነው የሚኖር ሰው አለ ብዬ አላስብም። በእርግጥ ግን ይሻላል። ማህበረሰቡ ጋር ተግባቢ ያለሽ መውጣው መግባት አለ። ብቻ ከሀሰን ጋር ጥሩ ጊዜ እያሳለፍሽ ነው ብዬ ነው ማስበው። ና ማሂ እንግዲህ፣ ያው ውሳኔው ያንቺ ነው ብዬ ነው ማስበው። ግን በስደትን ባት መርጪ አይተሻት ብትመለሽ የተሻለ ነው ብዬ ነው ማስበው። የሚወድሽ የሚያስብልሽ ደግሞ ሰው አለ ከጎንሽ። እሱንም ትተሹ ባቴጂ የተሻለ ነው ብዬ ነው ማስበው። ብቻ ግን እግዚአብሔር ይማርሽ ጨርሶ እላለሁ። ሀሰንም ደግሞ በጣም ምርጥ ጓደኛ ነው። በጣም ነው ደስ የምትሉት የእውነት ስለ ልቧ ሲያወሩ ያለችውን ፓርት በጣም ነው ያሳቀች። ልብን ወሰድኩብስት ነው እሱ ደግሞ አዎ ወሰድሽብኝ እያላት ነበረ። ቀልቡን ለማለት ነበር እሷ የፈለገችው። ለማንኛውም ግን እቻ ጅማሯችሁ ጥሩ ነበረ፣ ፍጻሜያችሁም እንግዲህ አማረ እንዲሆን እንመኝላችኋለን። የነገውን ውሳኔ ደግሞ አብረን የምናየው ይሆናል። አብራችሁ ስለነበራችሁ አመሰግናለሁ። ማሂንና ሀሰንን የምትወዱ ሰዎች ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ሰላም አምሹ።